እሺ ከዛ በኋላ ያ ሁሉ ነገር አለፈና ዩኒቨርሲቲ ገባሽ። ዩኒቨርሲቲ ገብተሽ ሁለተኛ አመት ተማሪ ሆነሽ ነው አዎ፣ ይሄ ነገር ያጋጠመሽ። እንዴት ነበር? እስቲ ጊዜውን አስታውሽ። ማለት በጣም ነው የሚከብድ። ሶስት ሰዓት ላይ ልክ ከላይ ወረ ሶስት ሰዓት ዘጋብኝ መመለስ አልፈልግ እንዴ ወጣሁኝ። ወጣሁኝና የሆነ የሚሮራጥ ይሮራጣሉ ማለት ነው ሰዎቹ ስንሄድ በቃ አራ እንደዚህ ተኩስ የተነሳ ማለም ትሄዳላችሁ፣ በቃ በዚ ሂዱ በዚህና እንትን በሉ እዚ ያጋግቡ ነው ሲሉን፣ እኛ በሰዓቱ ተኛን ተቆርቁ ነው የመሰለን። እኛ እንደዚህ ለማትረፍ ነው ብለን ተንደርድረን ራሳቸው መኪና ገባል። የእነሱ መኪና ምን እንደሆነ መረሻ የሚፈጥሩ ሰዎች በመጡበት መኪና፣ አዎ ከፍት ነው ከኋላ። አንድ አመት ከስድስት ወር ነው እዚ የቆየነው ጫካውስጥ ጫካ ውስጥ ምንም ነገር ሳይፈጠር አመት ከስድስት ወር። ምን ነበር የሚሏችሁ? ትጥቅ ነው ልንቀየራችሁ ነው፣ ትታጠቃላችሁ፣ አለበለዚያ ያሰብነዋል። እሱ እንሰራለን አብረን ምን ይሆናል እያሉ። የት ነበርስ የምታድሩት? እዚህ ውጭ ላይ ነው። ብዙ ጊዜ ዛፍ ነበር እንዲተከልል እንትንመላ ነበር። እዛ በምትሆኑበት ጊዜ በተለይ ለሴቶች አስቸጋሪ ሁኔታ የንጽህና መጠበቂያ ማግኘት ነው። ለእነንስ እንዴት ነበር የምታሳልፉት? የምን ምን ንጽህና መጠበቅ ነው? ዝም ብለህ በቃ ዝም ብለህ ስናክ ነበር ምኖሉ ከአንድ አመት ከስድስት ወር በኋላ ምንድን ነው የተፈጠረው መጨረሻችን ላይ ሰልፍ አሰለፉን እርቃናችንን አውልቀው ልብሳችንን ካወለቁ በኋላ ሰልፍ አስያዙ እኔ አጋጣሚ ከአምስተኛ አካባቢ ነ ነበርኩ ግንኙነት ከተደረገ በኋላ እንዲህ ሲጨቀጭቁ ራሱ በፌሮ ሲወጉ አላስታውስም ደዝንዟል ሰውነት ምን ያህል ሰው እንደተደረገ ምን እንደተደረገ አላውቅም በስድስተኛ ቀን ስነቃ እንደ መበላ ነው የሚፈሰው እሷ ደግሞ አንድ አካል ስለጎደላት ምንድን አማራጭ የለበስኩትን ልብስ አውልቄ ለእሷ እግሮቿን አስሬ ነው እቅፋ እየጎተትኩ መድ ጀመሩ። እንዳላዝላት አልችላትም ከዚያ አብረን ነው እኮ የምንሄደው። አንቺን እኮ ትችያለሽ ድምፅ ስትለኝ እንዲሆነን ሁለት ሁለት አካለ ስንኩል ማን ይቀበለናል አልኳት። እንግዲህ ማንም ቢሆን እንደዚያ ደሜ እየፈሰሰ እንደዚህ ምድሩ ሁሉ ጨልሞብኝ ነገ ነገ ወዲያ የተሻለ ሕይወት አገኛለሁ ብዬ ነገ ነገ ወዲያ ጥሩ ቦታ ደርሳለሁ ብዬ አሰብኩት ስልል በቃ መጨረሻው እንደዚህ ሲያመር እንደዚህ ሲሆ በጣም ካፋኝ በቃ ለወሊውም ነገ ነገ ወዲያ ስደት ነሞ ነው። ምንድን ነው ማድረግ ስምችለው፣ በምን አይነት መልኩ ነው ሕይወት መጠገን የምችለው?